ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ በጣም ደህና ነኝ። እና ያው በውስጥም ዩቲዩብ ላይ ሁላችሁ የምትጠይቁ ወይም ደግሞ በዋትስአፕም እንደዚህ በውስጥ ያልመለስኩላችሁ በጣም ይቅርታ መጠየቅ እፈልጋለሁ። በጣም ደህና ነኝ። አሁን የሆነ ለመናገር እኔ ለእናንተ ቃላት የለኝም። እግዚአብሔር ነው የምላችሁ እና የስደት እህቶቼ ማለት ነው ያው እኔ እንደዚህ ማለት እኛ ታውቃላችሁ፣ ዛሬ ቆመን ነገ ወዳቂነን፣ ነን። እንደዛ ነው እኔ ያሰብኩት። ምክንያቱም ለምንድ ነው ታውቃላችሁ፣ እኔ በድንገት ነው የታመምኩት፣ በድንገት ማለት ነው። እና አንድ ምክር ልምከራችሁ፣ እኔ ላይ ያጋጠመኝን ማለት ነው። አሁን አረብ አገር ያላችሁት ይሄ የቧንቧ ውሃ አለ አይደለ፣ ይሄ የሚጣራ ነገር አለው። ግን ቢኖርም ደግሞ በሱ ሻይ አፍልታችሁ ውሃ እንዳትጠጡ። እኔ ሻይ በጣም ነው ሞዶ፣ በጣም ማለት ነው፣ ከምንም በላይ ነው። ሞዶና ቡና ስለማልጠጣ ሻይ ብቻ ነው የምጠጣው። እና ለዛ፣ በቀን እንደውም በፊት በቀን አንድ ፌርሙዝ ነበር የምጠጣው፣ ግን አሁን ቀንሻለሁ። በጣም ማለት ነው። እና አሁን ደግሞ በእኛ ጾም ስለሆነ እጾም ነበረ ትላንትና ጾሜ፣ ውይ ዘጠኝ ሰዓት ላይ ልክ ምግብ በልቼ ነው እረፍት ያደረግኩት ማለት ነው። ከዛ ምን እንደሆንኩኝ አላቅም። በጣም ነው የታመምኩት ማለት ነው። እና አለ አይደለ አሁን እያወራችሁ ኖራችሁ አሁን ነው እንትን የምትሉት የሆነ ብቻ። እግዚአብሔር ይመስገን ቶሎ ሆስፒታል ሄድኩኝ፣ እና ግልኮስ ሁሉም ነገር ተደረገልኝ። እና እግዚአብሔር ይመስገን አሁን በጣም ደህና ነኝ። ሳላቅ ነበረ ማለት ፌንት የነቀልኩት ግን እግዚአብሔር ይመስገን ያላሰብኩት ሁላ ገጠመኝ። ብቻ በእግዚአብሔር ፍቃድ እንግዲህ ለዚህ በቅቻለሁ፣ ለቤት በቅቻለሁ እና እግዚአብሔር ይመስገን እና ሁላችንም ከልብ ነው የማመሰግነው ማለት ነው እና ሌላ ደግሞ ማውራት የምፈልገው ሀይሚና ብሩኬ እንግዲህ ትላንትናም ያው ስለ ትላንትና አላወራም ስለ ዛሬ ነው ማውራው ያው እንግዲህ ትላንትናም ያው ሀይሚ እንግዲህ ስጦታ አምጥታ ነበር ለብሩኬ ነገር ግን መልሶላት ለፍጼ ሰጥተዋል ግን እኔ እንደነ ብሩኬ ማውራት የምፈልገው ትላንትና ቲክቶክ ላይ ታይቷል እኔ አይቼ ነበረና የሆነ ልጅ ማለት ነው የብሩኬንም የሀይሚንም ደጋፊ ለማጣላት የሀይሚን ቤት ሪፖርት እያደረገ ነበረ ማለት ነው። እና እናንተ ደግሞ የሀይሚን ቤት ኮፒ ሊንክ በማድረግና ሼር በማድረግ ተባበሩ። ምክንያቱም ልጁ እናንተን ለማጣላት እንጂ የብሩኬ ደጋፊ ሆኖ አይደለም፣ ወይም ደግሞ የሀይሚ ደጋፊ ሆኖ አይደለም። ሁለቱንም ለማጣላት ነው የሚፈልገው። እዚህ ጋር ብሩኬም እንደተናገረው ዛሬ ማለት ነው ሀይሚና ብሩኬ ተመልሶ አሁን ይታረቃሉ፣ ታያላችሁ። ምክንያቱም ሶፊም ቦታዋን ይዛለች፣ ዳኒም ደግሞ የራሱን ቦታ ይዘዋል። ነገር ግን ሀይሚና ብሩኬ አሁን አንድ ላይ ነው የሚመጡት። ታያላችሁ ምክንያቱም ለምን መሰላችሁ? ብሩኬም ዛሬ በእኔ ሀይሚን አትንኳት፣ አትስደቧት እያለ ነበረ እና በእኔ ምክንያት ሀይሚን አትስደቧት እያለ ነበረ። ምክንያቱም እናንተ በምታወሩት ቃላቶች ነው ሀይሚም ተናዳ ስጦታ እየመለሰች ያለችው። እና ደግሞ የሀይሚን ፋሚሊ ደግሞ ብሩኬ ማኪና ተካፈሉ ምናምን፣ እዚህ እኮ እነሱ ማለት ነው የንብረት ክፍፍል ባልና ሚስት ሆኖ ሰማንያ ተፈራርሞ እዚህ ተፋቶ ንብረት ክፍፍል አይደለም እዚህ ጋር እንኳን እነሱ እናንተ አይደለም እናት አባቶቻቸው ራሱ አያገባቸውም። በእነሱ ምክንያት ማለት ነው እነዚህ ልጆች ሁለቱም ተዋደው አብሮ ነው የሚሰሩት። ነገር ግን ሀይሚ ከፈለገች በራሷ ገንዘብ መግዛት ምችል ልጅ ናት። ገባቸው አይደለም? ምሰራ እያገኘች ያለችው በራሷ ምክንያት ወይም ደግሞ በራሷ ጊዜ ተነስታ ማኪና መግዛት ምችል ልጅ ናት። ነገር ግን የሀይሚ አላማ ማኪና ገዝቶ ማሽከረከር ሳይሆን ትልቅ አላማ አላት። እኔ ራሱ መቼም ማረሰ ሱፐርማርኬት መክፈት ትልቅ ደረጃ መክፈት ቢዝነስ ማናጅመንት ሆና እዛ ራሷ መስራት ነው የምትፈልገው። ስለዚህ እሷ አላማ ስላላት ነው። ግን አላማ የሌላችሁ ለምንድን ነው ብሩኬ መኪናን ያካፍልሽ፣ እንደዚህ ይበልሽ? እሷ መኪና መኪና አታደል። ገባችሁ። መኪና መግዛትም አቅቷት አደለም። ሲቀጥል ደግሞ ብሩኬ በራሱ ነው ጥሮ ግሮ ያመጣው መኪና የገዛው በራሱ ገንዘብ ማለት ነው። ስለዚህ ሁለቱም ይሰራሉ፣ ሁለቱም ገንዘብ ያገኛሉ የራሳቸውን ለየግላቸው ማለት ነው። ብሩኬ ግን ወይም መኪና ምኞት ነበረ፣ ከልጅነት ጀምሮ መኪና መግዛት ምኞት ነበረ። ምኞቱን አሳካ። ሀይሚ ደግሞ ምኞታው ሱፐር ማርኬት መክፈት ነው። ሁላችንም ምኞታችን አለ፣ የራሳችን የምናስበው ወይም ደግሞ የምናልመው አላማችን አለ። ለዛ ነው ስለዚህ ሰውን አታውሩ በእናታችሁ እናንተ፣ ቲክቶክ ላይ የምታውሩ የምትረጩ መርዝ፣ እነሱን እያጣላቸው እነሱን በዚህ ልክ ሃይሚንም በዚህ ልክ እሊ ውስጥ የከተታችሁ እናንተ ናችሁ። ስለዚህ ለምንድነው እንደዚህ የምታረጉት? የሆነ ለመናገር ከቻላችሁ እናንተ መቼም አትለያዩም። እናንተ ኮ ምርጥ ልጆች ናችሁ። በእናንተ ኮ ብዙ ተስፋ አለን። እናንተ ኮ በዚህ ሁኔታ አናቃችሁም። ሃይሚን ታቋታላችሁ። እኔ አላውቅም። አሁን አይደለም ማለት በጣም ምርጥ ልጅ እንደሆነች ና በጣም የምትመክር ከእሷ ቅመም የሆነ ምክሮችን ወይም ደግሞ በዚህ ድሞ እንዴት ነው ሀይሚ እንደዚህ አስተዋይ የሆነችው ምንልበት ጊዜ ነበረ ግን ከነ ዳኒ ጋር ከተገናኘች በኋላ ነው ብሩኬም ሆነ ሀይሚ የሚያወሩት የቃል ምልልስ የሚያወሩት እንዴ ልበላቸው የሚሰዳደቡት ሁሉም ነገር አሁን ነው እንጂ እነዚህ ልጆች እኮ በፍጹም እንደዚህ አናቃቸው ነበረ ስለዚህ እነዚህ ልጆችን በነበሩበት ቦታ መመለስ ያለብን እኛ ነን ብሩኬ ተናግሯል ዩቱብ ላይ ምንም የለም ግን ቲክቶክ ላይ ነው በጣም እንትን የምትሉት ብሏል። እና እኛ ዩቱበሮች ብናወራ በቪዲዮ ነው አስተያየት የምንሰጠው እንጂ ናክል እንደዚህ አከፋፈል፣ እንደዚህ አድርግ፣ እንደዚህ አድርግ አንልም። ግን አስባችሁ አውሩ። ምክንያቱም ሁሉም የራሱ ድርሻ አለ። ገባችሁ? ይኸው ብሩኬ ምን አለ? ከፈለጋችሁ ለሀይሚ አዲስ መኪና ገዝቼ ሰጣታለሁ አለ ማለት ነው። ስለዚህ እናንተ አይደለም ብሩኬ ማለት ነው። ብሩኬም ለሀይሚ ይኖራል፣ ሀይሚ ደግሞ ለብሩኬ ትኖራለች። ሁለቱም በፍጹም በሁለቱም አይደራደሩም። ብሩኬም በሀይሚ፣ ሀይሚን ደግሞ በብሩኬ ማለት ነው። ግን ምንድን ነው ወደ ኋላ የምንቀረው እኛ ነን። ገባችሁ? ወደ ኋላ የምንቀረው የምናፍረው፣ የምንሸማቀቀው እኛ ነን። አጉል ሀይሚን ወደድኩሽ ብላችሁ ብሩኬን መዘግዘቅ፣ የብሩኬን እናት መዘግዘቅ ለሀይሚ ደስ የሚላችሁ ይመስላል ደስ የእውነት ሀይሜ እናንተን የምትወድ ይመስላችኋል? አትወድም። ምክንያቱም በብሩኬ ምንም አትደራደርም ሀይሜ ማለት ነው። ልንገራችሁ አሁን ሚዲያ ላይ እንደዚህ ብታወራም፣ እንደዚህ ልውስጥ ብትገባም፣ እንደዚህ ስለዚህ ይቀጥል ደግሞ ልንገራችሁ ለእናንተ ራሱ መግባት ያለ ምንዶ ታውቃለች። ማወቅ ያለባችሁ ሁለቱም እየተገናኙ ይጨቃጨቃሉ። ይሄ ማለት የእነሱ ፍቅር ነው የሚያሳየው። ገባችሁ ዛሬ መጨረሻ ቀን ነው ይሉና ይገናኙና ይጨቃጨቃሉ። ነገ መጨረሻ ቀን ነው ይሉና ይገናኙና ይጨቃጨቃሉ። ሁለቱም እንዴት እንደሚሆኑ የፍቅር ጥላቻ ነው ሁለቱም ላይ ያለው እንጂ የእውነት ጥላቻ ራሱ አይመስልም ማለት ነው። ያ ማለት እንግዲህ እናንተ ማወቅ አለባችሁ። ቲክቶክ ላይ መጣላት የለባችሁም እናንተ። እነሱ ነገ ይታረቃሉ። ምን አለች ትዝታ፣ በሉኝ ማለት ነው። እና እናንተ ደግሞ አሁን አጉል እንትን ማለት ጥሩ አይደለም። አጉል ማጣላት ልክ ፍጼ አስር አትሆኑም እንዳለው እውነት ነው። አስር አትሆንም። የእነሱን ሰላም የምትፈልጉ አይደላችሁም። እነሱን ማጣላት ነው የምትፈልጉት። ሀይሚን እልህ ውስጥ መክተት፣ ብሩኬን እልህ ውስጥ መክተት ነው የምትፈልጉት ማለት ነው። ስለዚህ ሁለቱም ይቅር ተባብር። አሁን ሲጀመር ሀይሚ ማለት ነው እንዴት እኔን ከዳኒ ጋር ትጠራጠራለ ነው ያለችው ማለት ነው። ምክንያቱም ዳኒ ለሀይሚ በፍጹም እንዴ፣ እንዴት ይገናኛሉ? በፍጹም ብሩኬ ስንት አመቱ ነው? ሀያ ሁለት አመቱ ነው፣ ሀያ ሶስት አመቱ ነው። ልጅ ነው ገና ኮ ብሩኬ ዝም ብሎ በጣም ሾምቦቆ ሆኖ ስላደገ አትዩት ማለት ነው። ሀይሚና ብሩኬ ናቸው የሚመጣጠኑት እንጂ ዳኒ እኮ እናቴ ሽበት ያወጣ እኮ አባባ ናቸው ክሩንጭቱ ማለት ነው። ስለዚህ እንደዚህ አትበሉ። ምክንያቱም ሀይሚ በፍጹም ዝቅ አድርገናት ከዳኒ ጋር የምንገምታት ሴት አደለችም። ገባችሁ? ዳኒ እንዴት ነው ሀይሚ ማለት ጨዋ ሴትና እንዴት ነው እየሆነ ስሙን አልጠረ ያ ወንድ አንድ የሆነው አደለም እና ስለዚህ እንደዚህ አታድርጉ እና ስለ ሩታዬ ደግሞ ነገ ከቻልኩኝ እሰራለሁ። ሩታዬ በሰላም ስላየውሽ ወይም ደግሞ እንደዚህ ሳታለቅሽ ስለመጣሽ ወይ እውነት ለመናገር በጣም ደስ ብሎኛል ማለት ነው። የእውነት እናንተ ደግሞ እኛ እና እኛን የምንወዳችሁ ለኛም እያሰባችሁ እኛ እናንተን ከልባችን ነው የምንወዳችሁ። ከልባችን ነው ስታጠፉ ምን መክራችሁ ነገር ግን እና ደግሞ ብሩኬ ከልብ አመሰግናለው የቡታጀራ ማለት ነውና የእውነት እኔ አልጠበኩም እና፣ ብሩኬ እንታቁታላችሁ ከዚህ በፊት በጣም ነው ነፂን ሚዲያ ላይ ሲያመጣት በጣም አጥቢዋለሁ ምናምን። ግን እነሱ እውነት ለመናገር እኔ እንጃ እኔ እንደዚህ ሳሜ ግን በቃ እግዚአብሔር ይማርሽ ምናምን ሲሉኝ፣ ግን በጣም እኔ እንጃ ጋረመኝ ማለት ነው። እና የእውነት እና ብሩኬ ከልብ አመሰግናለሁ ማለት ነው። ሁላችሁም ከልብ ነው ማመሰግናችሁ። በተረፈ ሰላማችሁ ይብዛልኝ። ባይ ባይ።